ዛሬ ኃይለኛ የሆነን ነገር ነው ማስተምራችሁ። ለረጅም ጊዜ የተሰለሰልኩበት የግል እሳቤ ነው። የብዙዎቻችሁን ህይወት ይቀይራል ብዬ አስባለሁ። ሰው የምንለው ማንነት በሁለት ማንነቶች ተወጥሮ የሚሰቃይ ፍጥረት ነው። ሰው ማህበራዊ እንስሳና ተፈጥሯዊ ፈጣሪ የሆነ አካል ነው። ነገር ግን ማህበራዊ እንስሳነቱን የሚኖርበት የሞራል ግራውንዶቹ እጅግ ደካማ ከመሆናቸው የተነሳ ተፈጥሯዊ እሱነቱን፣ ሰውነቱን ሳያጣጥም በቁሙ እንዲሞት ገድለውታል። በዚህም ማህበራዊ ህይወታችሁን እንዴት በጥንካሬ እንደምታሸንፉና በተፈጥሯዊ ሰውነታችሁ ደግሞ ራሳችሁን እንዴት እንደምታገኙ አዲስ መንገድን ላሳያችሁ ነው። እሱ ምንድን ነው? በሃይማኖት በባህል እና በተለያዩ ማንነቶች ውስጥ የተሰጡን አድርግና አታድርጎች፣ አትግደል፣ አትዝረፍ፣ አትስረቅ ምናትበል ምናትበል የሚሉ ማንነቶች በመጀመሪያ ተፈጥሯዊ ያልሆኑ ናቹራል ያልሆኑ ነገር ግን ሰው ሰራሽ የሆኑ ማንነቶች ናቸው። በተፈጥሮ ዓለም ውስጥ ሞራል የሚባል ነገር እንደሌለ እንድታውቅ ፈልጋለሁ። ሞራል፣ ስርዓት፣ ምናምን የምንላቸው ነገሮች በሙሉ ሰው ሰራሽ ናቸው። በተፈጥሮ ዓለም ውስጥ ምንም ነገር ብታደርጉ፣ ምንም ነገር ቢፈጠር፣ ምንም ነገር ቢፈለጥ ተፈጥሮ ጉዳዩ አይደለም። ፈጣሪም ከእናንተ ድርጊቶችና ተግባሮች በሙሉ የሚያተ ትርፍ ወይም የሚከስር ማንነት አይደለም። እና በተፈጥሮ ዓለም ውስጥ አንድ ነገር ብቻ ነው ያለው፣ እሱም ሰርቫይቫል የሚባል ነገር ነው። ማሸነፍና የበላይ ሆኖ መገኘት፣ መብለጥ፣ ጠንካራ መሆን ነው። በተፈጥሮ ዓለም ናሽናል ጂኦግራፊ የታችሁ የምታውቁ ከሆነ በናሽናል ጂኦግራፊ ላይ ሞራል የሚባል ነገር አትውም። አንበሶች ተሰብስበው ያች የሚዳቆ ንብላት ወይ ሳንብላት ከሞራል አንጻር መጥፎ ነው፣ ጥሩ ነው ብለው አያስቡም። ነገር ግን ያሸነፈው ሰርቫይቭ ያደረገው ይቆያል ነው የተፈጥሮ ሕጓ እንጂ ሌላ እኛ የምንኖርባቸው የሞራል ሕጎች በሙሉ አድርግ አታድርግ የምንላቸው ነገሮች በሙሉ ተፈጥሯዊ ያልሆኑ ወይም ስንወለድ አብረውን ያልተወለዱም ነገር ግን ስንፈጠር እኛ የሰው ልጆች ማህበራዊ ፍጥረታት ሆንን በማህበር አብረን የምንኖር ፍጥረታት ሆንን እና በማህበር ለመኖር ደግሞ እነዚህ የሞራል የአድርግ አታድርግ ግዴታዎች ላያችን ላይ መጫናቸው ግድ ሆኗል። ድርጊቶቻችንን የምንወስንባቸው ጥሩና መጥፎ ኃጢአትና ጽድቅ እያልን የምንወስናቸው ነገሮች በሙሉ ከፈጣሪ ወይም ከበላይ የሆነ አካል የተሰጡ ነገሮች እንደሆኑ እንድናስብና በዛም መልኩ እንድንረዳቸው ተደርገን ነው ተቀርጸን ያደግ ነው። ነገር ግን ኤዥያ ላይ የምናያቸው የሚያስፈልጋቸው ማህበረሰቦች ቻይናን በሉት፣ ጃፓን፣ ሌሎችም ሀገራት በፈጣሪ መኖር የማያምኑ ነገር ግን ከሞራልና ከኤቲክስ ደረጃ እጅግ ከሁላችንም የላቁ በስልጣኔም፣ በሞራልም፣ በስነስርዓትም፣ በስኬትም ከሁላችንም ተሽለው እናገኛቸዋለን። እና በዚህ ጊዜ ሞራል የምንላቸው ነገሮች ከፈጣሪ ብቻ የተሰጡ ሳይሆኑ በባህል፣ በትምህርትና በፖለቲካ ውስጥ መቀረጽ የሚችሉ ለአንድ ማህበረሰብ ከፈጣሪ የተሰጡ ሞራሎች ብቻቸውን እንደ ማህበረሰብ ፈንክሽን እንዲያደርግ ግዴታ እንዳልሆነ ትረዳላችሁ። ይሄም የሞራል አሰራር ሰው ሰራሽ እና ሞራል የምንለው ነገር ተፈጥሯዊ ያልሆነ ሁኔታ እንደሆነ እንረዳለን። ሆኖም ግን በጋራ መኖራችን፣ ማህበራዊ ሰውነታችን ግዴታ እስከሆነ ድረስ ሞራል ያስፈልገናል ብለን ከተማመንን ድርጊቶቻችንን በሃይማኖታዊ በባህላዊ እና በትምህርታዊ ወይም ምክንያታዊ ሚዛኖች መመዘኑን አቁመን በአዲስ ሚዛን መመዘን እንድንጀምርና በዛም ውስጥ ጠንካራውን አሸንፈን እንድንወጣ በዚህ መልኩ እንድንየው ነው። እሱ ምንድን ነው ድርጊቶቻችንን ጽድቅና ኃጢአት ናቸው ይህም ባድርግ መጥፎ ይሆን ኃጢአት ይሆን ከሚለው አስተሳሰብ በወጣ እንዲሁም ደግሞ በባህላዊው ጥሩ ነው መጥፎ ነው ወይስ አይደለም፣ ማህበረሰቡ ምን ይለኛል ሊወቅሰኛል? ከሚለው አስተሳሰብ በወጣ መልኩ፣ እንዲሁም በትምህርታዊ ወይም በምክንያታዊነት ላይ ተነስተን ትክክል ነው ስህተት ነው ከሚል እሳቤ ወጥተን፣ ነገር ግን በአዲስ ሞራል ግራውንድ መመዘን መጀመር አለብን ብዬ አስባለሁ። እሱ ምንድነው የምናደርገው ድርጊት ጠንካራ ነው ወይስ ደካማ ነው ወደሚል አዲስ አስተሳሰብ መምጣት መጀመር ለአዲሱ ማህበረሰብ ግድ ነው ብዬ አምናለሁ። ለማህበረሰብነት ብቻ ሳይሆን ለአንድ ግለሰብ ስኬታማነትና በዛም ውስጥ ሰውነትን ማጣጣም እንዲችልና አዲስ መንገድን እንዲጓዝ ያደርገዋል። ነገር ግን እዚህ ጋር አንድ ጥያቄ ይነሳል። ታዲያ ጠንካራ ሞራልን መገንባት ጀምሬ ጠንካራ ማንነትን ስገነባ ሌሎችን በመጉዳት ሀያልነትን መገንባት እችላለሁ ማለት ነው የሚል ጥያቄ ይነሳል። ማለትም ብዘርፍ፣ ብገል፣ ሙስና ብሰራ ምንብል ምንብል ከሞራል አንጻር ተፈጥሯዊ የሆነ ሞራል የሚባል ነገር እስከሌለ ድረስ እኔ አሸንፌ እስኮጠው ወይም የበላይ እስኮንኩ ድረስ ይሄ ጠንካራ ሞራሌን ሌሎችን ጨፍልቆ የበላይ ለመሆን ልጠቀምበት እችላለሁ። ያውቃለው ሞራል የሚባል ነገር እስከሌለ፣ ልትሉ ትችላላችሁ። ነገር ግን እኔም ማስተምራችሁ ሞራል የበላይነትን ለመገንባት አይደለም፣ ጠንካራነትን ለመገንባት ነው ሞራላችሁ ጠንካራ መሆን አለበት ስላችሁ እንደ ድልድይነት እንዲያገለግላችሁ ነው እንጂ የበላይነት ወይም ማካቬሊያን የሚባለውን ፖለቲካል ፓወርን ሌሎችን ጥሎ የማለፍ ከሌሎች ጋር በፉክክር ውስጥ የመግባትና ሌሎችን ጎርቶ የበላይ የመሆን ሌሎች ላይ ዲፔንደንት የሆነ የበላይነት እንድትገነቡ ሲሆን፣ በውስጣችሁ ጠንካራ ማንነትን መፍጠር እንድችሉ የሚያደርጋችሁ ነው። ይሄ ጠንካራ ሞራላችሁን ለበላይነት ወይም ሌሎችን ጥሎ ለማለፍና ለፉክክር ለማሸነፍ የምትጠቀሙ ከሆነ ዞራችሁ ዞራችሁ ወደ ማህበራዊ እንስሳነት ነው የምትመለሱት። እስቲል ከማህበራዊ ማንነታችሁ ጋር አታሽዶ ናችሁ። ሌሎች ላይ ዲፔንደንት የሆነና አስሮ የሚያስቀር ማንነትን ነው የሚፈጥባችሁ። አንድን ነገር ስናደርግ ከጥንካሬና ከድክመት አንጻር ስንመዝነው ጠንካራ ነው የምንለው ምን ሲሆን ነው? ወይም ደካማ ነው የምንለው ምን ሲሆን ነው የሚለው ማየት አለብን። ይሄ ጠንካራ ሞራላችሁ ሶስት ነገሮችን ይሰጣችኋል። የመጀመሪያው ነገር ምንድነው ሊሰጣችሁ የሚገባው ፍሪደም እና ኢንዲፔንደንስ ማለትም ከማህበረሰቡ አፕሩቫልን የመፈለግ ማንነታችሁን ገፎ አዲስ ከማህበረሰቡ ምንም ቅቡልነትን የማይፈልግ ነፃ የሆነ የራሳችሁን አስተሳሰብ የምታራምዱበት የራሳችሁን አዲስ ማንነት የምቀርጹበት ገለልተኛ የሆነ እና በሌሎች መዳኘትን የማይፈራ ከሌሎች ቁጥጥር የወ ወጣ ነፃነትን ይሰጣችኋል። ይሄ ጠንካራ ሞራላችሁ ምክንያቱም የምታደርጉትን ነገር ሌሎች ጥሩ ነው መጥፎ ነው ብለው ይመዝኑታል ብላችሁ አይደለም የምታስቡት ትክክል ነው ነውር ነው ከሚል ሳይሆን ከራሳችሁ ጥንካሬና ድክመት አንጻር ነው የምታዩት። ስለዚህ ይሄም እጅግ ፍሪ የሆነ ነፃነትን ይሰጣችኋል። ኢንዲፔንደንስን ይሰጣችኋል። ጥገኛ ትሆኑ ማህበረሰብ ላይ። በዚህም ውስጥ ነፃነትን ታገኙበታላችሁ። ሁለተኛው የሚያስገኝላችሁ ምንድን ነው? ያልተጠመደ አክሽንን ወይም ደግሞ ያልተጠመደ ያልታሰረ አእምሮ እንዲኖራችሁ ያደርጋችኋል። ማለትም የምታደርጓቸው ነገሮች በሙሉ ጠንካራ ሞራል ስላላችሁ ብቻ ምንም ነገር ማድረግ እችላለሁ ብላችሁ የሚቆጣጠረኝ የበላይ ኃይል የለምና እንደፈለግ ከሆናለሁ ብላችሁ ሳይሆን ራሳችሁን ሰልፍ ኦቨርካም የምታደርጉበትን መንገድ ይፈጥርላችኋል። ይህም ማለት ምንድነው? ድርጊታችሁ ነገ ላይ ጸጸት፣ ጥላቻ፣ ብስጭት እንዲሁም ደግሞ ሌሎችም ሀዘን ውስጥ የሚከታችሁ ከሆነ ስቲል ጥንካሬያችሁ ራሳችሁን ጠምዶ እየጣላችሁ ነው። ነጻነታችሁን እየሰጣችሁ አይደለም። በትናንትና ድርጊታችሁ ላይ ዛሬያችሁ እየተብሰለሰለ እንዲቆ የሚያደርጋችሁ ደካማ የሆነን ድርጊት ነው ያደረጋችሁት ማለት ነው። ትልቁና ዋናው የሚሰጣችሁ ይህ ጠንካራ ማንነታችሁ ምንድን ነው? የጠራን አእምሮ ይሰጣችኋል። ማለትም ተንኮልን፣ በቀልን፣ ክፋትን፣ የበላይነትን፣ ኢጎን፣ ትቢትን እና የመሳሰሉ ነገሮችን ሌሎች ላይ ዲፔንደንት የሆነ ነገሮችን የሚያስብ ሳይሆን ከነዚህ ሁሉ የጸዳ ጥርት ያለ የነጻ አእምሮን ይሰጣችኋል። እነዚህ ሶስት ነገሮች ተደምረው እጅግ ትልቅ የሆነ ማንነትን እንድታገኙ ያደርጋችኋል። ይህን ነገር የማታስቡት ክፋትን የማታስቡት ሰዎች ምን ይሉኛል ወይም ደግሞ ኃጢአት ነው ብላ ያላችሁ አይደለም። አእምሯችሁን ነፃ ለማድረግ ከራሳችሁ ሚዛን አንጻር ነው። መጥፎ ነገሮችን የማታደርጉትም ነገ ካለመጸጸትና ራሳችሁን የአእምሮ ወጥመድ ውስጥ ላለመክተት ነው። ጠንካራ ሞራላችሁንም የምትገነቡት የራሳችሁን ቫሊዩ በዛ ውስጥ ፈጥራችሁ ነፃነታችሁን በፈለጋችሁት መንገድ የማሰብ ነፃነትን ለመገንባት ነው። እነዚህ ሶስት አዲስ ማንነቶች ታዲያ ወደ አዲስ የተለየ ማንነት ያሻግሯቸዋል። እሱ ምንድን ነው? ይሄ ጠንካራ ሞራላችሁ የገነባላችሁ ድልድይ ወደ ሰውነት እንድትሻገሩ ያደርጋቸዋል። ምን ማለት ነው? ሰው መሆን ማለት ነው። አሁን ሰው አይደለንም፣ እንዲ ልትሉ ትችሉ ይሆናል። ነገር ግን አንድ ልትረዱ የሚገባው ነገር ሰው የምንለው ፍጥረት ከእንስሳት የሚለየው በአንድ ነገር ነው። እሱ ምንድ ነው? በክሪኤሽን ነው፣ በመፍጠር ፈጣሪ መሆን በመቻል ነው። እንስሳት ሰርቫይቫል አክቶችን ብቻ ነው ማድረግ የሚችሉት፣ በልቶ መሮጥ፣ በልቶ ማደር፣ አድኖ መብላት ነው። እንደዛ ሁሉ እኛም በልተን ስለማደርና ስራ ውሎ ስለመግባት ብቻ ከማሰብ ወተን ይሄ የጠራው ማንነታችን የሚሰጠን አምቢሽን ኪሪስቲና የተለያዩ ነገሮችን ይፈጥርልንና ኢማጂኔሽናችንን ተጠቅመን ከእንስሳት የተለየ እኛ ያለን አንድ ነገር ኢማጂኔሽን ነው ብለናል። የሌለን ነገር አስቦ የመፍጠር ብቃት አለን። የምታዩት ምድር ላይ ሰው ሰራሽ የሆነ ነገር በሙሉ የሰው ልጅ ኢማጂኔሽን የፈጠረው ነው። አእምሯችን እጅግ ድንቅ የሆነ የኢማጂኔሽን አቅም አለው። ነገር ግን ይሄ ኢማጂኔሽናችን እንዳይሰራ የሚያደርገው ምንድን ነው? ቅድም ያልኳችሁ አእምሯችን አለመጥራቱ፣ እንዲሁም ነፃነት አለመኖሩ፣ በማህበረሰብ እሳቤ ውስጥ መታሰር እንዲሁም ደግሞ የተጠመደ አእምሮ ውስጥ መሆናችን ነው። እነዚህን ሁሉ በጠንካራ ሞራል ውስጥ ኦቨርካም ስታደርጓቸው ለመጀመሪያ ጊዜ ሰው መሆን ምን እንደሚመስል ፊልም ማድረግ የምትጀምሩት ከዚህ በኋላ መፍጠር ሲጀምሩ ነው። መፍጠር ማለት ምን ማለት ነው? ምንድን ነው የምፈጥረው? ማለትም የሌለን ነገር አስባችሁ መፍጠር ማለት ነው። አርት ሊሆን ይችላል፣ ግጥም ሊሆን ይችላል፣ ቴክኖሎጂ ሊሆን ይችላል፣ አዳዲስ ፈጠራ ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ፍልስፍና ሊሆን ይችላል፣ ስዕል ሊሆን ይችላል፣ ፊልም ሊሆን ይችላል፣ ስነ ጽሁፍ ሊሆን ይችላል። ቲቨርቲዝ ግን ለመጀመሪያ ጊዜ አእምሯችሁ አንድን ነገር የሌለን ነገር ኢማጅን አድርጎ መፍጠር ሲጀምር ማሰብ ሲጀምር፣ እና ክሬት ማድረግ ሲጀምር የፈጣሪነትን ኤክስፒሪ ኤክስፒሪንስ ስትለማመዱት እና ስታጣጥሙት ለመጀመሪያ ጊዜ ሰውነታችሁን ፊልት አድርጓታላችሁ። በዚህም ተፈጥሯዊ ማንነታችሁን እራሳችሁን ፈጣሪ ወይም ክሬተር የመሆን ማንነትን ታገኙበታላችሁ። በዛም ውስጥ ትኖራላችሁ። ይህም ህይወታችሁን ይቀይረዋል ብዬ አስባለሁ። አመሰግናለሁ። ፒስ አውት